የሚፈልጉትን ጠይቁ የትኛው ስፔሲፊክ አርጌን የመጣው ቶፒኩ እኔና ኤርሚሻ በፍቅር እየተወያየን ነው እሱ ሀሳብ እየሰጠ ነው እኔም እየሰጠው ነው ያልገባውን ደግሞ ቴዲ እየጠየቀ ነው እየጠየቀ ነው እኔም ስጠየቅ ለደቂቃ ይን አርጌ በደንብ አስረዳ ነው ኤርሚሻ የሚያስረዳ ፖለቲካ ውስጥ ልግባ የምትሉ ሰዎች እግዚአብሔር ይገስጣቸው ሌላ ምንባል የፈለግ ከሆነ ኤክስፕሌን አርጌ ይህን ለመናገር ብዬ ነው ኤርሚ አንተ ነህ ጥያቄ የምትጠይቀው። ለዚህ ጭቁን ህዝብ መልዕክት እናስተላልፍ ስ ተረጋጋ። የምናወራው ስለ አባታችንና ስለ እናታችን ነው። እግዚአብሔርም አባታችን ነው፣ ማርያምም እናታችን ናት። መሬት ያስተረጋጋ በተለየ ሁኔታ ለአንተ እናት፣ ለአንተ አባት፣ ለእኔ እንጀራ አባት የሚሆንበት ምክንያት የለም። ይናገራሉ ትማራለህ። በዚህ ሰምተ በዚህ ታፍሳ ብዙ ሰዎች እየተማሩ ነው፣ የሚለወጡ ሰዎች ይኖራሉ። ከዛ ወደ ምትሄድበት ትሄዳለ። እኛ የተማማ ማድረግ ነው። በአባታችን ምን አገባችሁ፣ በአባታችን ጉዳይ ባጭሩ ልላችሁ እንፈልገው? በእናታችን ጉዳይ ምን አገባችሁ ነው ምልል ንፈልገው። ስለዚህ እያወራን ያለ ነው በእግዚአብሔር በክርስቶስ በማርያም ጉዳይ ነው። ኤርሜ አይ እንዲህ ካነገርካቸው ይህን ሀሳብ ቴዲ አሁን ደጋግሜ ማውራት ያለብኝ አባታችሁ ነው የሚለው ሀሳብ ሚስሊድ ስለተደረገ፣ እኔ እዚህ ጋ የመጣሁት እኮ ገብተዋል። የሆነ የእግዚአብሔር ቃል አለ የተሰጠን፣ ያን የእግዚአብሔር ቃል ገብተዋል። እኔ የገባኝ ቤተክርስቲያን የምታስተምረው ነገር እንደዚህ ነው። የሆናስ የተናገረው ትክክል ነው። አንተም የተናገርከው ትክክል ነው። እኔም ይመስለኝን ከአንተ ጋር ያገናኘው ነገር እኔ አንተ ትክክል አይደለም ብልህ አታወራ ነው በዚህ ጉዳይ ችላለ መት ግን ወደ ጥያቄ የምትሄድ ከሆነ ያንተን ማሰማ ነው ወደ አንድ እንደዚህ ብሎ አባታችን ላይ በሰማያት ደግሞ እንዲህ ብላችሁ ጸልዩ ብሎ የህብረትን ጸሎት ነው። በደልን ይቅርበለኝ በደላችንን በደላችን ይቅር በለን እኛም የበደሉን ይቅር እንደምንል አቤት ወደ ፈተና ማታግባት ከክፉ ሁሉ አድነን እንጂ መንግስት ያንተናትና ብለው በህብረት የሚጸልዩ ጸሎት ነው። ቤተክርስቲያን ከሐዋርያት ዘመን ጀምሮ እስካሁን የምትጸልዩ ጸሎት ነው። ድንገት ማንም ባይዘው የህብረት በቀደምት ቤተክርስቲያኖች ጸልዩታል። ብድግ ብሎ መጽሐፍ ቅዱስን የተቀበለ ሰው ነው ማይጸልም መጽሐፍ ቅዱስን ብቻ ወስዶ ይሄን ነው ማምነው የኔ መልከታ ይሄ ነው፣ የኔ መልከታ ይሄ ነው። እኔ በዚህ ሀሳብ ይሄን ነው ማስበው እኔ እንደሚገባኝ ብሎ የሚያወራ ሰው ወይ ደግሞ እንደዛ አይነት ሰዎች ላይጸልል ይችላል። ለምሳሌ ለምን እነሱ እንደሚገባቸው ሳይሆን እግዚአብሔር ሊገልጥ የፈለገውን ነው በመጽሐፍ ቅዱስ የገለጠ። ስለዚህ ይሄ ጸሎት ነው፣ የህብረት ጸሎት ነው። ከጸሎት ደግሞ ሁልጊዜ ይደጋል። እኔ በዚህ ጉዳይ ላይ የዮናስንም ወይም ያንተንም ወስዳለሁ እያልኩ ሳይሆን የኔን የኔን ነው ትክክል ካልሆንኩኝ የኔ መረዳት ትክክል ካልሆነ እሱ ያናገረኛል። አለቀ በቃ ኬስ ክሎዝ። የአንተ እምነት አንተ አሁን ያልከው ነገር ትክክል ነው፣ የሆኔ ያልከው ነገር ትክክል ነው። እኔ ግን የኔን መረዳት ነው የነገርኩኝ፣ የእኔ የራሴ አለቀ። ያስማማ ተቀብያለሁ። አሁን መረዳት ተቀብያለሁ። ግን አንተ ሀሳብ ከሰጠህ አይቀር ግን የሆነ መጽሐፍ ቅዱስ ላይሆን ለምሳሌ ስራና እምነት ተብሎ ሀሳብ ተሰጥቷል አ አንተ ሀሳብ ስትሰጥ ግን በዛ ሀሳብ ላይ የቤተክርስቲያን ደግሞ ምልከታ ምንድን ነው የሚለው መገለጫ። ለምን መሰለህ እዚህ ጋር የሚሰማው ሰው ከተለያየ እምነት የመጣ ነው፣ እና ያንን እምነት ወይም ደግሞ የቤተክርስቲያን ትክክለኛውን እምነት ደግሞ ማወቅ አለበት። የሆነ ሰው ሀሳብ ሲሰማ በአንድ ጥቅስ ላይ አሁን ያንተን ሰማን እኮ ኤርሚ ሰጠህ። የቅድሙን እያብራራነው ወደገደለው ኒዳ ንትና ንበለውደገደለኒሆኒ አሁን ጠይቀው። ሰው በስራ ብቻ ይጸድቃል? ሶሪ፣ ሰው በእምነት ብቻ ይጸድቃል አጠር አድርገህ ብትመልስልኝ ደስ ይለኛል። ወይስ በእምነትና በስራ? እርምሻ ቅድም ስንነጋገርበት አልነበረ? ጠይቆኝ በስነ ስርዓት መልሼዋለሁ። ድገመው ከሆነ ደግመዋለሁ ግን ማብራራር ለሚጠይቁ ስለዚህ ሰው በመጀመሪያ በኢየሱስ ክርስቶስ ሲያምን ቅድምም ብየዋለሁ፣ የግል አዳኛ አድርጎ ሲገባ በኢየሱስ መንገድ ነው የሚሄደው በምን አይነት በአብ ወልድ በመንፈስ ቅዱስ የተጠመቀ እያጠመቃች ደቀ መዛሙርት አድርጎ ነው ያለው። ስለዚህ በሱ መንገድ ከሄድ ምን ትላለህ? ትጸድቃለህ፣ ትኖረዋለህ። በኢየሱስ መንገድ ካልሄድክ ግን ምን ትላለህ? ትጠፋለህ። ይሄ ነው። ማቴዎስ ሰባትን በደንብ በግልጽ አድርጌ አንብቤዋለሁ፣ ደግመዋል። በአጭሩ አጭር መልስ ስላልከኝ ማለት ነው። ማቴዎስ ሰባት ሃያ አንድ ቃል በቃል ይናገራል ምን ብሎ ምን ብሎ ይናገራል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለ ስለዚህ የአባቱን ፍቃድ የሚያደርግ እንጂ በክርስቶስ አምነህ እኮ ብዙ አጋንንት ሙላ ታወጣለህ ትፈውሳለህ ብዙ ነገር ታደርጋለህ ግን በሱ አምነህ የሱ የአባቱን ፍቃድ የማታደርግ ከሆነ ገስዋል መጽሐፍ ቅዱስ ይላል የትም ይህንን ነው ስለዚህ መልሱ በእምነትና በስራ ይጸደቃል በክርስቶስ በሆነ በክርስቶስ ባልሆነማ ስለ ክርስትና እያወራ ስለዚህ ሰው በእምነትና በስራ ነው የሚጸድቀው፣ ማለት ነው። ስራ ማለት ምን አይነት ስራ ነው? አንተ እንደምትለው አሁን ለምሳሌ ወር በመጾ ማለት ነው፣ በማብላት ምናምን፣ ስራ በሚባለው በየትኛው ነው? ወደ ክርስቶስ ወንጌ ወደ ጽድቁ በማምጣት በአፈ አምነህ በምን በልብህ አምነህ በአፈ መስክር ምን ይላል? እሱም በአባቱ ፊት ይመሰክር ናቸው አይደለም ይለው አምነ የክርስቶስን ነገር በመሰከርክ ጉዜ በመሰከርክ ማን በሁል ጊዜ በምትመሰክርበት ጊዜ ምን ያደርጋል? ወደ እግዚአብሔር አብ አንተ እየተጠጋ አንተ እየሄድክ ይሄ ነው ስራ ማለት፣ ወደ ጌታ ቤት ማምጣት ነው ስራ ማጽደቅ። ማለት ወደ ኢየሱስ ክርስቶስ ወደ ጌታ ወደ አብ ማምጣት ነው ማለት ህዝቡን በሚ ይሄ ነው የሚያጠቀስራ ስልህ፣ አብዛኛው እንደማየው በአንተ ይቀርታ ስራ ሲባል አሁን ለምሳሌ የነኔ ወይ ጾምን መጡ ምንም እንደ ስራ ላይ ምክንያቱም ለነነዌዎች ውጭ የተባለው ወደ እኔ አምጥቼ ነነዌን ስላዳነ እኔንም ያድነኛል ብለህ ብትጾም ምንም አያገናኝም። ነነዌና ኢትዮጵያ የተለያዩ ሌላ በየጊዜው የፋሲካ ጾም መጾም አለብኝ ብለህ በየጊዜው ብታደርገው በየጊዜው በየዓመቱ አድርጋ ብታደርገው ያጸድቃል ማለት አለ። ምክንያቱም የሰው ልጅ በህግ ብቻ መኖር ስለማይች፣ ህጉን በሙሉ መፈፀም ስለማይች፣ ምክንያቱም ከፃንነቱ ጀምሮ ህግን ሲፈጽም ቆይቶ ምን ሲለው ያለ ሽጥና ተከተለኝ ሲለው ምንድን ነው ያለ? እኔማ ሀብታም ነኝ እንዴት ይሆንልኝ? እና ሀብታም ከምን ከሚ ሀብታም መንግስተ ሰማያት ከሚገባ ይልቅ በመርፌ ቀዳዳ ብቻውን ይቀላል ያለው መጽሐፍት ቤትኛው በህግ እንድናለን። ደሚ አንድ አይነ ቢያጠፋ ምን ይላል? አንተ በስራ ላልከኝ ማለት ነው። አንድ አይነ ቢያጠፋ አይንን አውጥተ ጣለው ነው ሚል። ምንድን ነው ብሎ ጌታ ከዛ ያለው አጠነከረው ህጉን። ምን ብሎ አይቶ አይቶ በአይኑ አይቶ ያመነዘረ በአይቶ አይቶ የተመኘ በልቡ ማመነዘረ ይላል። ህጉን እያጠነከረ እያጠነከረ ሄዶ በስራ እንዳትጸድቅ አድርጎ። የሚያጸድቅ ምን ማድረግ ነው? በክርስቶስ ኢየሱስ አምነህ ወንጌል ስታደርግ ነው ነው። አንተ በስራ ይጸድቃሉ የምልህ፣ ለምሳሌ ለምሳሌ አሁን እኔ እዚህ ጋር ሰበከኝ፣ በልቤ አመንኩኝ፣ ባፌ መሰከርኩኝ። ከዛ በኋላ በቃ ወይ ዘፋኝ ሆንኩ፣ ወይ ጠጭ ሆንኩ። ሊሆን የሚችለውን ሲናሪዮ ነው ምንለ አንዴ እች ይለፍ ቃል ስለሰጠኝ በዚች ይለፍ ቃል መንግስት ተሰማ ተወርሳለሁ ማለት ነው። ይሄን እና ምነግረ አየ እዚ ጋ ምንድነው እዚ ጋር ይነግረሃል። በሱ ስታመን በክርስቶስ ስታመን ምን ይለያል? ስራዎች ይለያል። ስራዎች ይለያል። በክርስቶስ አምነኸው ነው የምትጠመቀው። አምነኸው ነው ወደሱ ምትመ ስራዎች ይለያሉ።